ሰላም ጤና ይስጥልን ክቡራን ተመልካችና ተከታዮቼ፣ እንደምን ሰነበታችሁ? የፈቃዱ አውቶሞቲቭ ነው። በቻናላችን ላይ ሁሌም ስለ ተሽከርካሪና አሽከርካሪ ጉዳዮች ላይ ለአሽከርካሪዎች፣ ለመንጃ ፍቃድ ተማሪዎች ና ለአውቶሞቲቭ ተማሪዎች ግባት ሆን የሚችል የተለያዩ ፕሮግራሞችን እያቀረብኩላችሁ እገኛለሁ። በዛሬ ፕሮግራማችን ስለ ሃይብሪድ ተሽከርካሪ አይነቶች እናያለን ማለት ነው። አብራችን ቆዩ። ለቻናል አዲስ ከሆናችሁ ሰብስክራይብ አድርጉ። ሀሳብ አስተያየት፣ እንዲሁም ጥያቄ ሲኖር በኮሜንት ሴክሽን ላይ አስቀምጡልኝ። ይህ ስልጠና ለሁሉም ይደርስ ላይክ ና ሼር አድርጉ። እንግዲህ በባለፈው ፕሮግራማችን ስለ ሃይብሪድ ተሽከርካሪ ጀነራል የሆነ መረጃን ሰጥቻችኋለሁ። በዛሬው ፕሮግራማችን ደግሞ የሃይብሪድ ተሽከርካሪ አይነቶች ሶስት አይነት ይኖራሉ። እነዚህ የሃይብሪድ አይነቶች እንዴት እንደሚሰሩ ምን አይነት እንደሆኑ አብረን እናያለን ማለት ነው እንግዲህ የሃይብሪድ ተሽከርካሪ አይነቶች በዋነኝነት በሶስት ሲከፈሉ እነሱም የመጀመሪያው ማይልድ ሃይብሪድ፣ ሁለተኛው ፉል ሃይብሪድ፣ ሶስተኛው ላይ ደግሞ ፕላጊን ሃይብሪድ በመባል ይታወቃሉ ማለት ነው። እነዚህ እንግዲህ ሶስቱም የራሳቸው የሆነ ኢንተርናል ኮምበስሽን ኢንጂን ወይም ደግሞ በቤንዚን ወይ ደግሞ በናፍጣ የሚሰራ ሞተር ይኖራቸዋል እንዲሁም ደግሞ ኤሌክትሪክ ሞተርና ባትሪ ይኖራቸዋል ማለት ነው ነገር ግን በባትሪ ቻርጅ አደራረጋቸው፣ በባትሪ እና በሞተር አጠቃቀማቸው ስለሚለያዩ በዛሬው ፕሮግራማችን ስለ ማይልድ ሃይብሪድ የተሽከርካሪ አይነቶች ላይ ምን አይነት ሞተር እንዳለ፣ ምን አይነት ኤሌክትሪክ ጄኔሬተር እንዳለ እናያለን ማለት ነው። እስከ መጨረሻው ድረስ ላይክ፣ ሰብስክራይብ እና ሼር እያደረጋችሁ አብራችን ቆዩ። ክቡራን ተመልካችን የተከታዮች በመግቢያ እንዳያችሁት የዛሬ ፕሮግራማችን ከሦስቱ የሃይብሪድ ተሽከርካሪ አይነቶች በማይልድ ሃይብሪድ አይነቱን እናያለን ማለት ነው። አብራችን ቆዩ። የማይልድ ሃይብሪድ ተሽከርካሪዎች የተለያዩ ክፍሎች ያሉ ሲሆን እነሱም ኢንተርናል ኮምበስሽን ኢንጂን ወይም ደግሞ በተለምዶ የነዳጅ ወይንም የቤንዚን ወይንም የናፍጣ ሞተር፣ 48 ቮልት የሆነ ሊቲየም አይን ባትሪ እና ኤሌክትሪክ ሞተር ጄኔሬተር ዩኒት ወይም ደግሞ አይኤስጂ ወይም ኢንተግሬትድ ስታርተር ጄኔሬተር የሚኖራቸው ሲሆን ይሄ አይኤስጂ የምንለው ክፍል ሞተሩ በስራ ላይ በሚሆንበት ጊዜ ለሌሎች ክፍሎች ኤሌክትሪክ ኃይልን በማቅረብ ሞተርን የሚያግዝ እና ሌላኛው ደግሞ ሪጄኔሬቲቭ ብሬኪንግ ሲስተም ወይም ደግሞ ተሽከርካሪውን ለማቆም ፈልገን ፍሬን ስንይዝ ኬኔቲክ ኤነርጂ ወደ ኤሌክትሪክ ኃይል በመቀየር ባትሪን ቻርጅ የሚያደርግልን ሲስተም ያላቸው የተሽከርካሪ አይነቶች ናቸው። እነዚህ የተሽከርካሪ አይነቶች ማይልድ ሀይብሪድ እንላቸዋለን ማለት ነው። እነዚህ እንግዲህ ክፍሎቹን ለየብቻ ስናያቸው የመጀመሪያው ምንድን ነው? ኢንተርናል ኮምበስሽን ኢንጂን ወይም ደግሞ አይሲ ኢንጂን ወይም በተለምዶ የቤንዚል ወይም ደግሞ የናፍጣ ሞተር የምንለው ይኖራል። የተሽከርካሪው የመጀመሪያ ሀይል የሚገኝበት ክፍል ሲሆን በቤንዚል ወይም ደግሞ በናፍጣ የሚሰራ የሞተር አይነት ሊሆን ይችላል። ይሄ ኢንተርናል ኮምበስሽን ኢንጂን እንለዋለን። ሌላኛው 48 ቮልት የሆነ ሊቲየም አይን ባትሪ ይኖረዋል። ይሄ ባትሪ ፍሬም በምንይዝበት ጊዜ የኬኔቲክ ኢነርጂን ወደ ኤሌክትሪክ ሀይል በሚቀየርበት ጊዜ ኤሌክትሪክ ሀይልን በውስጡ በማጠራቀም ለተለያዩ ክፍሎች ሀይልን በማቅረብ ሞተርን የሚያግዝ የማይልድ ሃይብሪድ የተሽከርካሪ ዋነኛ ክፍል ነው ማለት ነው። ሌላኛው ደግሞ ኤሌክትሪክ ሞተር ጄኔሬተር ወይ ደግሞ አይ ኤስ ጂ የምንለው ክፍል አለ፣ ወይም ኢንተግሬትድ ስታርተር ጀኔሬተር የምንለው ክፍል አለ። ሁለት ጥቅሞች ሲኖሩት ሞተርን ለማስነሳትና እንደ ጀኔሬተር እንዲሁም ሞተር ፍጥነቱን ቀንሰን ፍሬን ይዘን ስናቆም የነዳጅ ሞተሩን በማጥፋት ነዳጅ የሚቆጥብልን ሲሆን ፍሬን ለቀን ደግሞ የነዳጅ ፔዳል ስንጠቀም ምንም አይነት ልዩነት ሳይኖር ሞተሩን በማስነሳት መንቀሳቀስ እንድንችል የሚያረክፍል ነው ማለት ነው። ይሄ እንግዲህ ያለ አግባብ ለምሳሌ የተለያዩ የተዘጋጉ መንገዶች ላይ ስናሽከርክር ሊሆን ይችላል፣ መብራት ሲያስቆመን መንገድ ተዘጋግቶ ስንቆም ሊሆን ይችላል። እኛ ልክ ፍሬን በምንይዝበት ጊዜ ያደርግልናል፣ ሞተሩን በማጥፋት በኤሌክትሪክ ብቻ እንዲሰራ ያደርጋል ማለት ነው። እኛ ደግሞ ለክ የፍሬም ፔዳላችንን ለቀን ወደ ነዳጅ ፔዳል እግራችንን ወስደን የነዳጅ ፔዳሉን በምንጫንበት ጊዜ ምንም አይነት የኃይል መቆራረጥ ወይም ደግሞ ምንም አይነት ልዩነት ሳይኖር ሞተሩ በራሱ ተነስቶ እንዲሄድ ያደርጋል። ይሄም እንግዲህ በምንቆምበት ጊዜ የሚባክነውን ነዳጅ ሴቭ ያደርግልናል ማለት ነው። ስለዚህ አይ ኤስ ጂ ወይም ደግሞ ኤሌክትሪክ ሞተር ጄኔሬተር የምንለው ይሄንን ስራ ይሰራል ማለት ነው። ሌላም ደግሞ ይኖራሉ። ከዚህ ሞተር ወይም ደግሞ ከዚህ ባትሪ የሚጠቀሙ ክፍሎች ይኖራሉ። አንዳንድ የማይልድ ሀይብሪድ የተሽከርካሪ አይነቶች የተለያዩ የሞተሩን ክፍሎች ኤሌክትሪክ ኃይልን ያቀርባሉ። ለምሳሌ ለኢንጂን ኦይል ኤሌክትሪክ ሲያስፈልግ፣ በሌሎች በቤንዚን ወይም በናፍጣ ተሽከርካሪዎች ላይ የሞተሩን ኃይል ሲጠቀም፣ በማይልድ ሃይብሪድ ላይ ግን ከባትሪ ወይም ደግሞ ከኤሌክትሪክ ሞተሩ አይኤስጂ ካል ነው ማለት ነው። ከሱ በመጠቀም ይሰራል። ሌላኛው ኢንጂን ቫኪዩም ፓምፕ ሊሆን ይችላል። ትራንስሚሽን ኦይል ፓምፕ ሊሆን ይችላል። ሌሎችም የኤሲ ሲስተም ሊሆን ይችላል። ኤሌክትሪክ ኃይልን ከዛ እየተጠቀሙት ሞተሩ ላይ የሚከሰተውን ጫና፣ የነዳጅ ፍጆታን ይቀንሳሉ ማለት ነው። ሌላኛው ሪጀኔሬቲቭ ብሬኪንግ ሲስተም የምንለው ምን ማለት ነው? አይኤስጂ ወይም ደግሞ ኢንተግሬትድ ስታርተር ጀኔሬተር የምንለው ክፍል ፍሬም በምንይዝበት ጊዜ ኬኔቲክ ኤነርጂን ወደ ኤሌክትሪክ በመቀየር ባትሪን ቻርጅ ማድረግ ሲሆን በሌላኛው ጥቅሙ ደግሞ ሞተርን ያግዛል ማለት ነው። አይሲጂ ኤሌክትሪክ ኃይልን በማመንጨት የአይሲ ሞተርና ሌሎች ክፍሎችን ያግዛል ማለት ነው። ሌላኛው ማይልድ ሃይብሪድ ላይ የሚገኘው የባትሪ ወይም ደግሞ ኤሌክትሪክ ሲስተሙ ሌሎች ኦግዚለሪ ሲስተሞችን ኤሌክትሪክ ኃይልን ያቀርባል። ለምሳሌ 48 ቮልት ባትሪው ተሸካሪ ላይ የሚገኝ ኤሌክትሪክ ክፍሎችን ኤሌክትሪክ እንዳይገኙ በማድረግ ሞተርን ያግዛል። ለምሳሌ የኤሲ ኮምፕረሰር አሁን በሌሎች በናፍታ ወይም በቤንዚል ተሽከርካሪዎች ላይ የኤሲ ኮምፕረሰር የሚነደው በቤልት አማካኝነት ከሞተሩ ኃይል ተቀብሎን የሚንቀሳቀሰው እነዚህ የተሽከርካሪ አይነቶች ላይ ግን የኤሌክትሪክ ሞተር ወይ ደግሞ አይኤስጂ የምንለው ክፍል ከባትሪ ጋር በመታገዝ ለተለያዩ ኤሌክትሪክ ክፍሎች ከኢንተርናል ኮምበሽን ሞተር ውጭ ኤሌክትሪክ ኃይልን በማቅረብ እንዲንቀሳቀሱ ማድረግ የተሽከርካሪያችንን ሞተር ያግዙልናል ማለት ነው። ስለዚህ የማይልድ ሃይብሪድ በእንደዚህ አይነት መልኩ ይሰራል ማለት ነው። እንግዲህ አድቫንቴጆቹን ስናይ የራሱን አድቫንቴጆች ይኖሩታል። አንደኛው ምንድነው? ሞተር ላይ የሚከሰተውን ከፍተኛ የሆነ ጫናን በመቀነስ የነዳጅ ፍጆታችንን ይቀንስልናል። ሌላኛው ሎወር የሆነ ኢሚሽን ይኖረዋል። ምን ማለት ነው? ከተሽከርካሪያችን ጭስ ማውጫ ጋር የሚወጣውን በካይ ጋዝ ይቀንስልናል። ሌላኛው ኮስት ኢፌክቲቭነስ ነው። ከሌሎቹ ፉል ሃይብሪድ ሊሆን ይችላል ፕላጊን ሃይብሪድ ሊሆን ይችላል። ከነሱ አነስ ያለ ዋጋ ይኖረዋል በምንገዛበት ጊዜ ማለት ነው ተሽከርካሪውን ሌላኛው ኖ ፕላግ ኢን ሪኳርድ ልክ እንደ ሌሎቹ የሃይብሪድ ወይም ደግሞ ኤሌክትሪክ ተሽከርካሪዎች የሚሰካ ሶኬት ወይ ደግሞ ከሌላ ፓወር ሶርስ የሚጠቀሙት ነገር አይኖራቸው ማለት ነው። ስለዚህ እነዚህን እንደ አድቫንቴጅ እናያቸዋለን። እንደ ዲስአድቫንቴጅ ደግሞ ስናየው ለመጀመሪያው ምንድን ነው ሊሚት የሆነ ፊውል ሴቪንግ ሲስተም ነው ያለው ልክ እንደ ሌሎቹ እንደ ኤሌክትሪክ መኪና ሊሆን ይችላል እንደ ፉል ሃይብሪድ ወይ ደግሞ እንደ ፕላጊን ሃይብሪድ ነዳጅ የቁጠቡ አይነት በጣም አነስተኛ ነው ማለት ነው። እንደነሱ ላይቆጥብ ይችላል ሃይብሪድ ተብሎ ልክ እንደነሱ ግን ላይቆጥብ ይችላል። ሌላኛው ሃየር ኢኒሽያል ኮስት ነው። እንደ ሃይብሪድ ተሽከርካሪ ስለሚታሰብ የዋጋ ሁኔታ ከሌሎች ቤንዚን ወይ ደግሞ የናፍጣ ተሽከርካሪዎች አንጻር ከፍ ያለ ዋጋ ይኖረዋል። በምንገዛበት ጊዜ ከሌሎች ከቤንዚን ወይ ደግሞ ከናፍጣ ማለት ነው። ከሌሎቹ ሃይብሪድ ሳይሆን ከሌሎቹ ሃይብሪድ ዋጋቸው አነስ ይላል። ነገር ግን ሃይብሪድ በመባሉ ምክንያት ከሌሎች ቤንዚንና ናፍጣ ተሽከርካሪዎች የተሻለ ዋጋ ይኖራል። ሌላኛው ኮምፕሌክስ የሆነ ሜንቴናንስ ነው። በምንጠግንበት ጊዜ አስቸጋሪ የሆነ ጥገና ሊያጋጥመን ይችላል ማለት ነው። ስለዚህ ይህንን እንደ ዲስአድቫንቴጅ እናያለን ማለት ነው። በአጠቃላይ የማይልድ ሀይብሪድ ተሽከርካሪዎች 48 ቮልት አነስተኛ ባትሪ ISCG ወይ ደግሞ ኢንተግሬትድ ስታርተር ጀኔሬተር እና ኢንተርናል ኮምበሽን ኢንጂን ያላቸው ሲሆን ባትሪው እና ISCG ሞተሩ በኤሌክትሪክ የሚሰሩ የተሽከርካሪውን ክፍሎች ኤሌክትሪክ በመስጠት በነዳጅ የሚሰራውን ሞተር የሚያግዙ ናቸው ማለት ነው። ክቡራን ተመልካችን ተከታዮች እንዳያችሁት በዛሬ ፕሮግራማችን ያየነው ስለ ማይልድ ሃይብሪድ ነው ማለት ነው። የማይልድ ሃይብሪድ የምንላቸው የተሽከርካሪ አይነቶች የራሳቸው ሆነ በቤንዚን ወይ ደግሞ በናፍጣ የሚሰራ ሞተር ይኖራቸዋል፣ የራሳቸው የሆነ ባትሪ ፓክ ይኖራቸዋል፣ እንዲሁም ደግሞ የራሳቸው የሆነ አይኤስጂ ወይ ደግሞ ኢንተግሬትድ ስታርተር ጄኔሬተር ይኖራቸዋል ማለት ነው። እነዚህ ኤሌክትሪክ ሲስተሞች ለተሽከርካሪ የሚሰጡት ጥቅም ምንድነው? ሞተሩን ማገዝ ነው ማለት ነው። በሌሎች በቤንዚል ወይ ደግሞ በናፍጣ ተሽከርካሪዎች ላይ በሞተር ኃይል ታግዞ የሚሰሩ የተለያዩ ክፍሎችን ከሞተሩ ላይ በመቀነስ በኤሌክትሪክ ፓርቱ እንዲጠቀሙ የሚያደርጉ ናቸው ማለት ነው። ስለዚህ የማይልድ ሃይብሪድ ላይ ተሽከርካሪውን እያሽከረከርን እያለ በምንቆምበት ጊዜ ሞተሩን ማጥፋት በተዘጋጋ መንገድ ላይ መብራት ሲያስቆመን ተሽከርካሪውን ስናቆም ሞተሩን ማስጠፋት እንዲሁም ነዳጅ መስጠት ስንፈልግ መንቀሳቀስ ስንፈልግ ደግሞ ሞተሩን በማስነሳት ሊሆን ይችላል። አንዳንድ መኪኖች ላይ የትራንስሚሽን ፍሉድ ወይ ደግሞ የትራንስሚሽን ኦይልን በማንቀሳቀስ አንዳንድ መኪናዎች ላይ ደግሞ የኤሲ ሲስተሙን በማንቀሳቀስ ሞተርን የማገዝ ስራን ይሰራል ማለት ነው። ስለዚህ ሞተር ደግሞ ሌላ አጋዥ ኃይል አለው ማለት ምን ማለት ነው? ተሽከርካሪያችን ሞተር ላይ የሚከሰተውን ጫና መቀነስ የነዳጅ ፍጆታውን እንዲሁም የሞተሩን ጉዳት በመቀነስ ተሽከርካሪያችን ረጅም ጊዜ እንዲያገለግል ያደርጋል ማለት። ስለዚህ ማይልድ ሃይብሪድ ማለት ይሄንን ይመስላል ማለት ነው። አዲስ ከሆናችሁ ሰብስክራይብ አድርጉ። ጥያቄ ካለ ኮመንት ሴክሽን ላይ አስቀምጡ። ሌሎች እንዲደርስ ሼር አድርጉ። በቀጣይ የዚህን ክፍል ሁለት ስለ ፉል ሃይብሪድ የማዘጋጅላችሁ ፕሮግራም ይኖራል። እስከዛው ድረስ ሰላም ቆይ።